በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ታላቅ የህንፃ ቤተ ክርስቲያን ምረቃ ጥሪ። በምስራቅ ሸዋ ሀገረ ስብከት በአዳማ መንበረ ጵጵስና ደብረ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን ግንቦት 15 እና 16 217 ዓ ም በአማርና በደመቀ ሁኔታ ሊመረቅ ነው። የእናታችን የቅድስት ኪዳነ ምረት ልጆች እንኳን፣ ስለት ሰሚዋ ልጅ ላጡ ልጅ የምትሰጠዋ፣ በጉጉት ሲጠበቅ የነበረው የአዳማዋ ቅድስ ኪዳነ ምረት ልትመረቅ ነው። በዕለቱ ብጹወ ቅዱስ አቡነ ማትያስ ብፁዋን ጳጳሳት፣ የአድባራትና ገዳማት አስተዳዳሪዎች ሊቃውንተ ቤተ ክርስቲያን መምህራንና ዘማሪያን